ይሄን ሁሉ ጊዜ ከራሴ ጋር እኔ አሁን በሶስት ቀን ተጎዳው ተሻለ እንዳንኩኝ አገገምኩኝ ብዬ አይደለም የወጣሁት። ሁለት ወር፣ ሶስት ወር፣ አራት ወር፣ አምስት ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ ወሰንኩት ውሳኔ ነው። ገባ በጣም በብዙ መንገድ፣ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ጮማ ጮማና ፍትፍቱን ቁርጥ ከአማራቸው እንደ ቡታጅራ ከና አብርሽዮ ጋር በተወለዳቸው አለ አዎ፣ እንደዚህ እነሱ ጮማቸውን ምናቸውን እየበሉ ህዝቤ በቲክቶኩ በየሶሻል ሚዲያው ይሰዳደባል። ጉድ እኮ ነው። አብርሃም አለ እነ ሀይሚ ያሉ ሁሉም ኢትዮበሮች እንግዲህ ቡታጅራ ላይ እንዲተሰብስበው ስብሰባ ነው እንዴ ተሰበሰባችሁት? ምን እየተወያያችሁ ነው? ምን እንስራ፣ አዲስ አይዲያ መፍጠር አለብን እያሉ እየተነጋገሩ ነው። ጉድ በሉ እንግዲህ። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ አድማ የተመልካችሁ ወዳጆቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾ ቤተሰቦች፣ ያላችሁ በሰላማችሁ ይዛ፣ ላይክ፣ ሸር፣ ሰብስክራይብ ለሁሉም ይድረስ ማለት ነው። ሩታዬ እንግዲህ በሌሊቱ ምንድን ነው መልእክቷን አስቀምጣ አጥፍተዋለች። አንተ ማንን ልትወቅስ አይገባህም፣ እራስክን ውቀስ እንጂ እንደዚህ ብዙ ቦታዎች ላይ እየተገኘህ ብላለች ሩትዬ። አዎ ሰው ሰውን መውቀስ ሳይሆን ራሱን መውቀስ አለበት። አብርሃም እኔ ትናንት ከትናንት ና ወዲያ ከነማ ጋ ነበርኩኝ ምንስ ጥፋት አጥፍቻለሁ ብሎ ራሱን እንደመጠየቅ ሶሻል ሚዲያ ላይ እየመጣ ያለቃቅስብናል። ሚስቱን ይቅርታ እንደመጠየቅ ሩታ ትክክል ብለሻል። አራት ወር ሙሉ ታገስኩኝ ታገስኩኝ ግን ከአሁን በኋላ አልችለውም ብለሻል። አዎ አይቻልም እኮ የታገሱት ነገር ታግሰሽ ታግሰሽ ትግስትሽን ተፈታተነሽ። ስለዚህ ሩታ ቆራጥ እርምጃ ነው የወሰደችው። ምክንያቱም እነሱ እንደዚህ ተሰብስበው እንዳለ እኮ እነ ሀይሚ የሚበሉ አረቢኝ እዚህ ጋር አለ፣ ብሩክ አለ፣ ሁሉም የቡታ ጅራና ቤላሉ ተሰብስበው እዚጋ ይመራረቃሉ። ምስኪኖቹ ደግሞ በቲክቶኩ ሲያልእሱ ይውላሉ። በጣም ነው የሚገርመው። ግን እኔ ለምን ማስመሰል አስፈለገ? ቪዲዮን ስለምን ደበቃችሁት? በጣም ነው የሚገርመው። ሀይሚ ደግሞ ምናለች? ዶክተሩን ሳታውቅ ራስን አሳልፈህ ሰጥተሃል። ዶክተር ሳታውቅ አሳልፈ ሰጥታል። ሀይሚ ምን ለማለት ዶክተር ከናንተ ሞዳ የጠፈር ተማራማሪ ጋሊሌ ጋሊሌ ማለት እንችላለን። እናንተ እኮ በጣም እኮ ነው በኦዲየንስ ላይ የምትሰሩት ሪያክሽን። በጣም ይገርማል። እኛ እኮ ሀይሚ ለምን ካብሽ ጋር መጣም፣ ሀይሚ ለምን እንደዚህ አትሆንም እንላለን። ለካ እንደዚህ እየተሰበሰቡ እኛ ደግሞ እነሱ ተራርቀዋል እንላለን። ምንም የሚራራቅ የለም። የተራራቅ ነው። እኛና እኛ ብቻ ነን እንጂ የቡታ ጅራይ ተወሮችማ ሲበሉም ሲጠጡም ሲፈሱም ምንም ሲሉ አብረው እንደሆነ በዚህ ቪዲዮ መረዳት እንችላለን። እርስ በራሳቸው መደጋገፍን ሁሉን ነገር አሳይተውናል። ስለዚህ ሩታን ግን ይሄ ሁላ ይሄ ሁላ ወጥ ምሻ እያለ እንዴት ሩታን አይዞሽ ከጎኗ የሚላት ይጥፋ እንደምታወት መቼም ለማስመሰል ኤፍሬም ደሞኒ ለምዶን አላውቅም። አይዞሽ ከጎንሻለሁኝ፣ ደውልኝ እያላት ነው። ሩታዬ ደግሞ እኔ ከመደወል ወደኋላ አልልም፣ ስልክህንም አነሳልሃለሁ አለች ሩቲ የተጎዳ ልብ ምንም ሰው ቢመጣ ሊክሰው አይችልም። ስለዚህ ሩታ ደግሞ ፈጣሪና ፈጣሪ አለሽ በምሰሪያቸው ቪዲዮዎችሽ ብዙ ጊዜ አዝነሽ ነው የምሰሪው፣ አይንሽ ላይ ባቅረሽ ነው የምሰሪው። እና ፈጣሪ ካንቺ ጋር አለ። የተጎዳ ልቦችን አላህ ነው ፈጣሪ ነው የሚያብሰው፣ ፈጣሪ ያብስልሽ ነው የሚለው ማለት ነው። እና በጣም ይገርማል እንግዲህ ሀይሚዬ እና ሩታዬ ኢንስታግራም ፔጃቸው ላይ ይሄንን መልእክት አስቀምጠዋል። መልእክቱ ግን ለአብርሃም ነው ሩት ያስቀመጠችው። ሀይሚ ደግሞ ለማን እንዳስቀመጠች ባላቅም። አይ ሀይሚዬ፣ ዶክተሩ ቀርቶብን የእነ ሩታ ሰላም በተመለሰ ብዬ ነግሬስ ፋሚሊዎች በሙሉ አሰብኩኝ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ